እግዚአብሔር ዝም ብሎ ወንበር ላይ ቁጭ ብሏል። አሁን ሰማይ ቤት ምክንያቱም መጽሐት እስኪመጣ እየጠበቀ ነው። ጊዜውን እሱ ነው የሚያውቀው አይደለም እና እነዚህም ሁለት ሺህ ዓመት ሙሉ ቁጭ ብሏል ሰማይ ላይ ምንድን ነው የሚሰራው? አጼ ቴዎድሮስ አንድ ጊዜ ምሁራኖቹን በሙሉ ሰበሰቡ። ሊቅ የተባለ በሙሉ ይሰብሰባሉ። ከሰበሰቡ በኋላ አንድ ጥያቄ ጠየቁ። እንግዲህ እግዚአብሔር አዳምና ሔዋንን ፈጠረ ከፈጠረ በኋላ አጠፉ። ከገነት አባረራቸው። ሲያባረራቸው ግን ቃል ገብቶላቸው ነበር ከልጅ ልጅህ ምናምን። ስለዚህ ከድንግል ማርያም ተወለደ አደለም? 33 ዓመት አስተማረ። ካስተማረ በኋላ ተወገረ፣ ተሰቀለ፣ ሞተ። በሶስተኛው ቀን ተነሳ፣ ከሙታን ተነሳ። አሁን ወደ ሰማይ አረገ። እዛ ምን ይሰራል ብለው ጠየቁ። እውነት ነው ኮስቲ፣ እንግዲህ አስቢ አደል? እግዚአብሔር ዝም ብሎ ወንበር ላይ ቁጭ ብሎ ሰማይ ቤት ምክንያቱም መጽሀት እስኪመጣ እየጠበቀ ነው ጊዜውን እሱ ነው የሚያውቀው አደለም እና እነዚህም ሁለት ሺህ ዓመት ሙሉ ቁጭ ብሏል ሰማይ ላይ ምንድ ነው የሚሰራው እና እንደሱ ብለው ጠየቁ ሊቆቹ በሙሉ ግራ ተጋቡ ምን እንበል ማን ሄዱ አየው አደል ግራ የሚያጋባ ነው እዚህ ጋር የጠየቁት የሳይንስ ጉዳይ አደለም ሄደ ያየሆን አደለም ኢማጅን የምታደርገውን ነገር የምታየውን ነገር በምክንያታዊ በሆነ መንገድ መልስ ስጡኝ ነው ያሉት ከዛ ትንሽ ከቆዩ በኋላ አንድ አይነ ስውር ሰው እጁን አነሳ። ጃኖ ወይኔ ልመልስ አለ። ሌላ ምንም አላለም። አይነስውሩ ምንድን ያለው ቁና ይሰፋል፣ እግዚአብሔር እዛ ቁና ይሰፋል አለ። የሚገርመው ደግሞ የእሳቸው መረዳት ነው። እውነቱን ነው አግኝቶታል። እውነቱን ነው አግኝቶታል። እዛ ይሄኔ ቁና ይሰፋል። በእርግጥም ወይኔ መይሰው የኔንም ቁና እየሰፋ ነው። ዙሩ አልሞላለት ብሎ ነው እስካሁንም የታገሰ ቁና በኢትዮጵያዊ አገር በቀል አመለካከት ቁና ብድር የምትወስጅበትና ብድር የምትመልሽበት ነው። እዚህ ያደረግሽው እያንዳንዷ ነገር በቁና ተሰፍራ፣ በኢትዮጵያዊ አመለካከት በቁና ተሰፍራ እዛ ታገኛታለሽ፣ አይቀርም። ስለዚህ አፄ ቴዎድሮስም ላደረጉት ነገር በሙሉ ቁናቸው ዙሮ አልሞላም እንግዲህ